ማንም ከፍ ሊያደርገኝ አይችልም፣ ዝቅ ሊያደርገኝ አይችልም። እኔም ማዝነው ስለተበላሁት ገንዘብ አለ፣ እኔም ማዝነው ልጁ በዚህ ደረጃ መገኘቱ ነው። በእኔ ምክንያት እየረዳኝ፣ በእኔ ምክንያት ዳ ያለ በሱፐር ደብል ቲ ጄኔራል ትሬዲንግ ውስጥ ለሰባት ዓመት ያክል ሰርቻለሁ። አሁን በተነሳው ጉዳይ ላይ እባካችሁ ተውኝ ሕመሜን ላስታምበት ነው ብለው ይህንን ያወጣው የሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር? አሁን እየተረዳው ጥሩ ሁኔታ ላይ ጤናዬ የተመለሰ ባለበት ሰዓት ላረባ ሳንቲም እና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የእኔ ስም ይጠፋል የድርጅቱ ስም ለምን እንደዚህ ይባክላል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህንን የፖሰተው አካል መጥቶ ድርጅት ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ በይ ደስ ይለኛል። አሁን ያለሁት እንደምታዩ ዊልቼር ላይ ነው። ጉዳቱ ያጋጠመኝ ወድቄ ነው። ከአንድ አመት ከሁለት ወር በፊት ወድቄ አንገቴ ላይ ሰርጀሪ ተሰርቻለሁ። በዛ ምክንያት ነው ጉዳቱ ያጋጠመኝ። ምንም አይነት ድብደባ፣ ምንም አይነት ግፌ አደረገብኝ ነገር የለም። የተፖሰተውን በሙሉ አይቸዋለሁ። ሁሉም ነገር ከእውነት የራቀ ነው እና በተቃራሪው እና ሚዲያው ካወጣው ይልቅ እየረዳኝ እያስታመመኝ ያለው ማንም አደለም በዚሁ ድርጅት ባለቤት አቶ ፀጋ የደበበ ነው። እሺ እንዳልኩ ረዥም አመት ሰርቻ አለው ስሰራ የነበረው በዚሁ ድርጅት ውስጥ በሴልስነት ሙያ ነበረ በሴልስነት ሙያ በምሰራበት ሰዓት ውስጥ ሳንቲም ጎሎቢ ነበረ። በስሬም የሚሰሩ ልጆች ሳንቲም አጉሎ ነበረ እሱን ለመጠካት እኔም የሄድኩበት አላስፈላጊ መንገድ ነበረ። በዛ ምክንያት ሳንቲሞቹን አጠፋው ተጠይቄ ወደ ፖሊስ ጣቢያ ለጥያቄ በሄድኩበት በራሴ ምክንያት ስሜታዊ ሆኜ ከግድግዳ ጋር ተጋጭቼ እንጂ ምንም አይነት ድብደባም ሆነ ምንም የደረሰብኝ ነገር የለም። አሁን በምን አሁን በምን ሁኔታ ላይ ነው ያለ ጤና ሁኔታ ባጭር፣ አሁን በምን ሁኔታ ላይ ነው ያለ ማለት። የታከምክ እንደሆነ ገልጸህልናል። ሶሻል ሚዲያ ላይ የተነገረው በጣም ረጅም ጊዜ ሊወስድብህ እንደሚችል አይነት ነገር አስር ዓመት ምናምን የሚል ነገሮችም አይተናል። ምክንያቱም ትናንትና መግለጫው ሲጠራ አንዳንድ መረጃዎች ስለአንተም ማወቅ የፈለግነውን ነገር ጎግል እያረግን ነበር ስክሮል እያረግን እያየን ነበርና አስር ዓመት ምናምን ይፈጃል የሚባልም ነገር የሰማነው አለ። ሕክምናው እንደዛ ብለዋል ወይ? አንተን ያን ያህል ጊዜ ይፈጃል የሚል ነገር ነግሯል? በሕክምናው በኩል ሐኪሞች ያሉ ነገር ምንድን ነው? ለውጥ ይኖራል? ትድናለ? ተነስተ ትሄዳለ? ምንድን ነው? በሕክምና ደረጃ የተባልኩት ያው ስፓይናል ኮርድ ነው የተጎዳሁት ስፓይናል ኮርድ ይባላል። ጊዜ እንደሚወስድ ተነግሮኛል፣ ግን አስር ዓመት አልተባለም። ለውጦች አሉ። አሁን እጄ ላይ እጄ ማንቀሳቀስ ጀምር ያለው፣ ይህም የሆነው በዚህ ድርጅት በሚደረግልኝ ድጋፍ በሚደረግልኝ እንክብካቤና ህክምና ነው። አሁንም ፊዚዮቴራፒ እየሰራሁ ነው። ከእግዚአብሔር ጋር ነገሮችን የሚስተካከሉ ተስፋ አለኝ ነው እንጂ አስር ዓመት የተባለ እሱም ውሸትና ከእውነት የራቀ ነው። አቶ ጸጋይ ከወደቅኩ አንስቶ አደጋው ከደረሰብኝ አንስቶ ከጎኔ ነው ያለው ከወደኩበት ቀን አንስቶ ሁሉም ነገር አስፈላጊ ነገር ይደረግለት እያለ እንክብካቤ ሲደረግልኝ ፊዚዮቴራፒ ሲሰራ የተለያዩ ሕክምናዎች ዛረግ በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረም። ይልቁን እስ ከጎኔ የነበረው እናንተ ለሀገር ተቆርቋሪ ነን ብሎ በሚያወራው ሚዲያ በሚሆነ ጅለው መስሪያ ቤት ይህ መስሪያ ቤት ነው፣ ከጎን ያለው ይህ መስሪያ ቤት፣ ይህ መስሪያ ቤት። እውነታውን ለማወቅ ሚዲያው መጥቶ ቢያይ ይልቁንም ይማራል። ትንሿን ኢትዮጵያ ሱፐር ደብል ቲ ውስጥ መጥቶ ማየት ይችላል። ዘር ሃይማኖት፣ ቀለም ሳይል ብዙዎችን እየረዳ አይደለም እኔን ስሰራ እዚሁ ስሰራ የነበርኩት ሰራተኛ ብዙዎችን ሲረዳም

ስለ ሁሉ ነገር እግዚአብሔር ስም የተመሰገነ ነው። ያው ቅድም የድርጅቱን ሁኔታ እንዳሳየኋችሁ ነው። ግን ያው መግለጫውን እናንተ እንፈልጋለን ስላላችሁ ያው የድርጅት የድርጅታችን ስራ አስኪያጅ በሚገባ ያው የድርጅቱን ሁኔታ ገልጿል። ብዙም የድርጅታችን ሰራተኞች አግባብ ባለው መልኩ የስራውን ሁኔታ እና የስራ ግንኙነታችን ምን እንደሚመስል ገልጸዋል። እናንተ የመጣችሁበትን ፍላጎት ማሟላት ተገቢ ስለሆነ መግለጽ ያለብኝን ነገር እገልጻለሁ። ያው እንደተመለከታችሁት ነው። አንዳንዴ ያው መውጣት ባንፈልግም ሚዲያ ላይ መውጣት ባንፈልግም የምንወጣበትን ነገር ስላስገደደን እንድንወጣ አውሏል። የተባለው ነገር ሁሉ ያው በተጋላቢጦሽ ነው፣ እንደተመለከታችሁት ነው። መንከረ ያው እንግዲህ ቤት ውስጥ አብረን ነው፣ ልጅ ነው ያደገው። እዚሁ የራሱ መግለጫ ገልጧል፣ መስጠት ያለበትን ሰጥቷል። ግን ይህንን ነገር በመደረጉ እኔ ለራሴ ብዙ ሶሻል ሚዲያውን የሚሰሩ ስራዎች ላይ ተአማኒ ነገር ሲወጣ አይቻለሁ። የማደንቃቸው ሚዲያዎች አሉ። ግን እኔ ምን ይሁን ምን አላውቅም። ግን ይህን ነገር በማድረጉ እንደ አንድ ስሜት እንደ አንድ ኢትዮጵያዊ በራሴ በኩል ተገርም ያለው ማለት ሚዲያ እውነታ በማውጣት የሚሮጥ ቢሆንም ይህ የማይገናዘብ ወይ ደግሞ የማይገናኝ ነገር እውነቱን ብስሉን ከጥሬው በማገናኘት እንደ ቢዝነስ አርቆ ቆጥሮ የሚመጡ ብዙ ሰዎች አዝናለሁ። በጣም የማዝነው ነገር ምንድን ነው? ይሄንን በቃ የማይታመን እንዲህ ነገ የሚያፍርበት ነገ እንደዚህ አይነት ወጣት ምንም ያልተደረገው የሚያፍርበት ሚዲያው ተቀባይነት እንዳያገኝ የሚሆነው ነገር መስራት አሳፋሪ፣ እኔ ምን በኩል ጥያቄ አቀርበንላቸው አቶ ጸጋይን አተናቸዋል ብለው ማለት እንዲህ ሚዲያ ኢትዮጵያ ውስጥ የሚገኝ ሰው እኮ ውጪ ወጥቶ አይደለም መናገር ያለበት። ሐሰተኛ የሚሰሩ ሰዎች ውጭ አሉ ማለት አይደለም። ብዙ እውነት የሚናገሩ ውጭ ያሉ ሰዎች አሉ። ይበንድ እንዳለ ውጭ ስለወጣ የኢትዮጵያን ሕዝብና ምስኪኑን ሰራተኛ ባያዝድ በማድረግ ይህንን የኢኮኖሚ ገቢ በማድረግ እጠቀማለሁ ብሎ ማሰብ ራሱ የዋነ እንዲህ አይነት ቢዝነስ አለ ብዬ ስለማላስብ ማለት ነው። እናንተም እራሱ ጠቅለል ብላችሁ ስትመጡ አይታችኋል፣ የልጆቹን ቁጭት፣ የልጆቹን ንግግር ኢቭን የመንክር ንግግር አይታችኋል። እኔ በበኩሌ እኔም ማዝነው ስለተበላሁት ገንዘብ አይደለም። እኔ ማዝነው ልጁ በዚህ ደረጃ መገኘቱ ነው። ማዘን እኔ ማሳይቻለሁ። እንዴት እኔ ንጹህ እንድባል አልፈልግም፣ እግዚአብሔር ንጹህ ነው ግን፣ እኔ ቅዱስ እንድባል አልፈልግም፣ እግዚአብሔር ቅዱስ ነው ግን፣ ይሄን እያየሁ ጥዬው እንዴት አልፋለሁ? ልጄም ቢሆን ቢያጠፋም ገደል መግባት የለበት። ከወደቀበት አንስቻለሁ አሳክሜ ያለው አሁንም እያሳከምኩት ነው። ልጁ ማንም አስገዳጅ ባለ የለበት ሁኔታ የእናንተ አይምሮ ዘጽት ድረስ አይታክታለ እየተናገር ያለው እንዲህ አይነት መግለጫ ለምን አውጡ አደጋገሙ ያውጡ ግን ያፍሩበት ያፍሩበት የኢትዮጵያ ህዝብ ይሄን ያልችል አይደል ይረዳ ያውቃ ኢቭንም ገና ሳልደርስ ገና ሳልናገር ፀጋዬ እንደዚህ አይነት ጋ አድርገን ብሎ ተቀረ ለምን አትወጣ እኔ መውጣት አልፈልግም ሚዲያ ላይ ለምን መጠንቀቅ ስለምፈልግ ለምን መታየት ስለማልፈልግ ለምን የኔ ፍላጎት ስላልሆነ ማለት ነው እንዴት መታየት ያለበት በእኔ ውስጥ ይልቁኑ እግዚአብሔር ነው መታየት ያለበት እኔ መጽደቅ አልፈልግም አንድ ተራ ሰው ነኝ ያውቀዋል ማንም ከፍ ሊያደርገኝ አይችልም፣ ዝቅ ሊያደርገኝ አይችልም። ሰው መሆኔም ብቻ ያውቃል። ከዛ በተረፈ በተለየ መልኩ እንድታይ ስለማልፈለግ አልወጣ ይበንዴ እንዳለ ግን የድርጅቱ ሠራተኛ አምስት ሺህ አይደለም አምስት ማስተናገድ የገዛ ቤተሰቡን ማስተናገድ አቅቶት ግራ የሚጋባ ስንት ኢትዮጵያዊ አለ በየቤት ይሄም፣ የኢትዮጵያ ህዝብ ይፍረድ፣ እውነት በኢትዮጵያ ህዝብ ይፍረድ። እንዲህ በያዝድ በማድረግ ኢኮኖሚ ገቢ ማድረግ ስራሱ ወይ ደግሞ በዚህ ደረጃ ለመታወቅ ባዝ ዳርን ከጀግናው መባል ይቻላል። ይሄ እንደዚህ አይነት ዊርድ የሆኑ ነገሮችን በማውጣት ህዝቡን የግራ በማጋባት መስራትስ ይሄ ስራ ነው እንጀራ ተብሎ ይታመናል። እንደዚህ ጉንብልና ስራ አንዱ ከአንዱ በማካጫ እውነታውን በመደበቅ በመገልበጥ እንዲህ አድርጌ አውጣለሁ ብሎ ይሄን ድርጅት አፈርሳለሁ ብሎ አይቻልም። እግዚአብሔር የተመሰገነው የሚፈርስ አይደለም። አንድ ጸጋ አይደለም፣ እዚህ ውስጥ ያለው ሺ ጸጋ። ይኔ ያለው የንግግር ብቃት ቢባል የስራ ብቃት ቢባል፣ ይሄ ሁሉ ችል ሰራተኛ እኮ አይደል መብቱን ለማስከበር፣ እኔ እየነገርኩት ወይ ደግሞ እኔ እየገባሁት እኔ እየቀቀልኩት የማኖሩ አይደለም። ይሄን ያህል የዋህ ሰራተኛ ኢትዮጵያ ውስጥ ሊኖርም አይችልም። እንደዚህ አይነት ሞኛ ሞኝ ሰራተኛ እዚህ ድርጅት ውስጥ ታስሮ ይቀመጣል ማለት፣ ለኢትዮጵያ ህዝብ እንደዚህ በማታለል መቅረብስ ተገቢ ነው ወይ? ለምን የህዝቡ ጭንቅላት ላይ እንደዚህ አይነት ነገር ይጫወታል? ከሆነ ትክክለኛ ከሆነ ደግሞ በትክክል መጥቶ ሀገር ውስጥ ሆነው መስራት አንዳንድ ሚዲያዎች ይህን በመቀበል ዋቢ አድርገናል ብለው ያሉትም ከሌሎች ድርጅቶች ጋር ድርጅቱ አብቦ እየሰራ ከመንግስት ጋር ተስማምቶ እየተሰራ የወርቅ ተሸላሚ የሆነው ተመልክታችሁታል፣ አይታችሁታል። ያንን ግብር በመገበር ሰራተኛው ከሚሰጠው የጡረታ አወጣጥ በአግባቡ እየሰጠን ድርጅቱ በማሰደግ ላይ ስንገኝ ይህን ተቀላቃኝ የሆኑት ትናንትና እረፍት ያጡ ወይ ደግሞ በኮምፒቲሽን ውስጥ ኮምፒዩት ማድረግ አቃታቸው። የተለያዩ ድርጅቶች ይሄ ቀኝ እጃችን ሆነው ብሎ ሊፈልጡ ይችላሉ። ምናልባት ክፍተታችንን አይተ ነው ድካማችን አይተ ነው። ፕሮሞሽን ለመጠቀም አልቻልንም ነበር። ለምን ስለማንፈልገው ካሁን በኋላ ግን የሚዲያውን በደንብ አድርገን እናጥለቀልቀዋለን። የኢትዮጵያ ህዝብ ሞኝ አይደለም። የኢትዮጵያ ህዝብ ሞኝ አይደለም። ብስልከ ጥሬ መለየት የሚችል የበሰለ ህዝብ። እንደነዚህ አይነት ወንበዴዎች ለወደፊቱም ስለማይጠቅሙ እንደዚህ አይነት ሚዲያ ላይ እየወጡ ህዝብን ከህዝብ ድርጅትን ከድርጅት ሠራተኛ ከመሪ ጋር በማካጨት ጥቅም እናገኛለን ይፈርስልናል ብሎ ማሰብ ራሱ እየጓነዱ እንደውም ያው ንቀነው ነበረ፣ ግን ሚዲያ አይናቅ ትተነው ነበረ፣ ሚዲያ ግን አይናቅ። መቶ አይገባንም ብለን እናንተ እስክትደነቁ ቅድም ሳይ ነበር ብዙዎቹ እየመጡ አፕሬሽን ሳናረቅ አናልፈ አሁን እንደተባለው ያው መግለጫውን ስራ አስኪያጅ ከሰጠ በቂ ነበረ። እኔ መናገር አልነበረብኝ ነበር። ይበንድ እንዳለ እንፈልጋለ ካላችሁ ዛሬ ብቻ ዛሬ ብቻ አክብረን ቀጠሮ ተይዞ በምትፈልጉት ቀን የፈለጋችሁትን ነገር ማነጋገር ይቻላል። በሩ ክፍት ነው። ሰራተኞቹን ማናገር ሙሉ ለሙሉ ይቻላል። የፈለጋችሁትን ዛት መውሰድ ይቻላል። እናንተስ ካልሰለቻችሁ ጊዜ ድረስ አብራችሁን እዚሁ ብትውሉ ብታጡ ደስተኞች። ይሄንን ሳላሳስብ ይሄን ሳልገዝ አልቀርም በመጨረሻ የምናገረው ነገር ግን እግዚአብሔር የተመሰገነው እኔ እግዚአብሔር አመሰገነው እግዚአብሔር የተመሰገነው መውጣት ባልፈልግም በፕሮሞሽንም መውጣት ባልፈልግም በእንዲህ ሁኔታ አወጥተዋል። እግዚአብሔር ይመስገን። በቃ ከፍ የሚያደርግ እግዚአብሔር የሚጥል እግዚአብሔር የሚጥል እግዚአብሔር እግዚአብሔር ያነሳውን ማንንም ይጥላው አይችልም። በየዋህነት ልጆቹን ግራ በማጋባት ተሸክሚያለሁ፣ ተመችቶኛል። የዋህነት ከሩቅ ስለተጫዋል ከሩቅ ሆኖ ሚዲያ ተይዞ ሌላ ነገር ስለተባለ ለእነሱም የተለየ ነገር ሊፈጠርላቸው እነሱ ጭንቅላት ላይ ብሬኖች ሊጀረጉ አይችልም። ይህን ያህልን የማያስቡ ዜጎች አሉኝ ብያላሰቡ እና በእነሱ እደሰታለሁ፣ በመላው ኢትዮጵያ ህዝብ እንደ አካውንት ጋር የሚሰራው ነገር ምንድነው? እኛ ገርሞናል። ጥላሸት ስራ እየተሰራብን አለ። ውጣ ውጣ ብለው ገፍተው አውጥቶኛል። ባዘኔም በችግሬን ጊዜ ቆመው ቆሞ ይሄን ነገር ላደረጉ ይሄን ደግሞ ላደረገው ሰው ማስተዋልን እንዲሰጠው በእውነት ማስተዋል እንዲሰጠው ይሄን ስራ ብሎ ከሚሄድ ይሄን ስራ ብሎ ጠዋትና ማታ እየጮኸ ከሚያባላ ይልቅ ማስተዋልን፣ ልቦናን፣ ማመዛዘንን ይቅርታ ልብ እንዲሰጠው እግዚአብሔር እልምናለሁ እግዚአብሔር ቅርብ ነው። እግዚአብሔር የተመሰገነው። ሁላችሁም የሚዲያ አካላት የተከበራችሁ ናችሁ። ስታነጋግሩኝ በጣም ደስ ብሎኛል። ዘይገርም ገረብ የሚል አለ። በቃ ብዙዎች ናችሁ። በልጆቹ ንግግር ተደስታችኋል። በእውነት እኔ እግዚአብሔርን ከፍ አድርጌ አመሰግናለሁ። ደስተኛ ነኝ። እግዚአብሔር የተመሰገነውን። እወዳችኋለሁ።